ሌላው ነገር ተገለጠልኝ። አባትዬ ምን እልሃለሁ፣ ሌላው ነገር ተገለጠልኝ። ይጥፋለት ይህ ልጅ ብዙ ተሰቃይቷል። ጎቹ መጥፋት አለበት። ሲራመድ እንደልቦ አይራመድም ው ብዙ ደረጃ ልደርስ ይችላል። ሆናቢመታየአንተ ተቃዋሚ አንተ ሰውዬ እንዳፈሳብን እዚህ ጥንበቅ ጠኩል ምን አባ ነው የሚጎልህ? የጎደለው ሴጣን ብቻ ነበር እሱም ገባበት።

ምንድን ነው አንተ? ፍራሹ ወደ እነሱ የሚጋፋው ዝም ብለሽ ታይዋለሽ። ምን ሆነ ነው ምን

ጭራሽ ለኩ ሰው አልመጣልሽም። አንተ እንዳታግማማብን፣ አንተ እኔ እኮ የምር ፍቅር እግዚአብሔር እኔ ያውቅ አይደለም። ኧረ ጸጉር እንዳይቃጠል አንተ ሰውዬ

ጸጉር እንዳይቃጠል አንተ ጭባ ይህናንተና ምጭበነት እኔን እያናገርህን ለገዛ ቤትህና ቤቴ ውስጥ እንዲህ አይነት የመንፈስ አማልክት ምናምን ቦረንቲቻ ነው ሰንጋላ ኮረሪማ ምናምን እዚ አይሰራም። አይገርም። ያልሆነ ነገር እኔ ቤት እግዚአብሔር ብቻ ነው የሚመለከው። አይገርም።

እዚህ ቤት ውስጥ ብዙ ብዙ ብዙ ብዙ የጎደለ ነገር አለ። በተቻለ መጠን ዝም በልና፣ የሚካሄደውን ነገር በትግስት አዳምጥ። ምን ይሄ ነው? ምን አባ ነው የሚጎል? የጎደለው ሰይጣን ብቻ ነበር። እሱን ገባበት ትወጣ እንደሆን ውጣ። የማት መረጥ ይጂ መጽሐፍ ቅዱስ አምጭ። ሌላው ቢቀር አለ ታለቀ ጭንቅላት የምትገኘው አቤት፣ እዚህ በሰንደል ላይ እንኳን ስጠራ የምትመጣ

መጀመሪያ በዚህ ቤት ውስጥ ያለውን ክፉ ነገር ይዘው ውጣ! ውጣ! ታዲያ ክፉ ነገር እኮ ራስ እኮ ነው። ውጣ! ለራስ እየጸለክ ነው። አንዳች ነገር ሳታስቀር ክፉ ነገር ለዚህ ቤት የማይጠቅም ውጣ! በዚህ

ያለ ክፉ ነገር ይታየኛል። አሁን ይታየኛል። ማለፈው ከሱዳን የሆነች ሴትዮ ትደውልልኛለች ሲል ነበር። ማውጣት አለበት። አዎ ማውጣት አለበት ቤታችን ብሎ

በአንተ መቼን ሁሉም ነገር ሁሉም ነገር ተገልጾልኛል። ጎረቤታችን ና አመሰግናለሁ። እነተና አባ ብዬ ሚለ አባ ብዬ በአንተ መቼን አንድ ነገር ገብቶኛል። አንድ ነገር ታይቶኛል። ሳንዳሉ ደግሞ በፋዙ ነው። እዚህ ቤት ውስጥ አንድ የከበደ ነገር አለ። አዎ ይታይኛል። በጣም እየተሰቃየ በጣም በቦርጩ፣ ሰላም አጥቷል። በቦርጩ ሲቃዩን እያየ ነው

አባቢዬ ዛሬ ፍታው ይቀንስ ነው የሚለው። ቦርጮ ይቀንስለት፣ አሁን ይጥፋለት። ብዙ ሰላም አቷል። ምኑና አንተ ምኑና ብዙ ሲቃይተዋል። ብዙ ደረጃ ልደርስ ይችላል። ሆነ ያንተ ተቃዋሚ።

የአንተ ተቃራኒ ተናዶ ብዙ ነገር ሊፈጥር ይችላል። ግን በተቻለ መጠን በክብር እባክህን ፀጥ አድርገው። በክብር አንተ ሴጣን በክብር ተከባብረን ብትወጣ ይሻላል። ምን እያደረገ ነው? የግድያ ሙከራ እስከማድረግ ደርሳል።

አትሳቂ! አንቺን ነው መመታሽ፣ ቀጣይ አንቺን ነው መመታሽ። እባክህ ፀጥ አድርገው፣ ሹልኪት፣ እባክህ ፀጥ አድርገው። የሌለው ሰይጣን ይጥፋለት። ይሄ ልጅ ብዙ ተሰቃይቷል። ቦርጩ መጥፋት አለበት። ሲራመድ እንደ ልቦ አይራመድም፣ ሲሮጥ እንደ ልቦ አይራመድም፣ አይሮጥም።

አው ሌላው ችግሩም ታየኝ። አባብዬ አመሰግናለሁ። ሌላው ችግሩም ታየኝ ታየኝ። እግሩ ይሸታል። አባትዬ እባክህ ከዚህ ነገር ማውጣው። ቆይ አባት ደውልሎታል

ን ምን ይሳነሀል አባትዬ ቤቱ ነጻ ቤቱ ፈካ መሀላችሁ እንዳትገቢ ፕራንክ እንዲህ አይነት ሴጣን ባ እንዲህ አይነት